ጽላቱ ኮሎ መካነ ሥላሴ ተወስዶ አዲስ አበባ አራት ኪሎ ላይ ስለተተከለው ስለ መንበረ ጸባኦት ቅድስ ሥላሴ ካቴድራል ምን ያህል ታውቃላችሁ? መንበረ ጸባኦት ቅድስ ሥላሴ ካቴድራል በአዲስ አበባ ልዩ ቦታው አራት ኪሎ በተባሉ አካባቢ ከታላቁ ቤተ መንግስት አጠገብ የሚገኝ ካቴድራል ነው። መንበረ ጸባኦት ቅድስ ሥላሴ የሚለውን መጠሪያ ስም ከማግኘቱ በፊት መካነ ሥላሴ በመባል የሚታወቅ ሲሆን ከ1937 ከሰባት ዓመተ ምህረት ጀምሮ መንበረ ጸባኦት ቅድስት ሥላሴ ሊባል ችሏል። ጥላቱ በግራኛ ዓመድ ከጠፋው ከወሎ መካነ ሥላሴ ማን እንደወሰደው ሳይታወቅ ወግዳ በተባለው ቦታ ላይ ሲኖር ቆይቶ ራስ ጎበና ወስደው በሸዋ ጠቅላይ ግዛት በመናገሻ አውራጃ በአዲስ ዓለም ወረዳ ፎውታ ሥላሴ ተክሎት እንደነበር ይነገራል። የኢትዮጵያ ንጉሠ ነገስት ዳግማዊ አጼ ሚኒሊክ የንጉሠ ነገስት ዘውድ በደፉ በሁለተኛው ዓመት የሸዋ ንጉሥ ከተባሉ በ25ኛው አመት ላይ ታሳ 7 ቀን 1883 ዓመተ ምህረት አነስተኛ መቃኙ አሰርተው ባላ አድርገው ታቦቱን ዛሬ ካቴድራሉ በተሰራበት አካባቢ አስገቡት። በዚህም ጊዜ የእንጦጦ ራጉኤል ካህናት በከፊል ከነርስታቸው ወደዚህ ቤተክርስቲያን ተዘዋውረው ነበር። አንዳንዶች ደግሞ ሐምሌ 7 ቀን 1883 ዓመተ ምህረት ባዛዥ ዘአማኑኤል ግቢ ውስጥ ለ12 ዓመታት ቆይቶ አሁን የእግዚአብሔር ወልድ ታቦት ባለበት ቤተ ክርስቲያን መስከረም 7 ሰባት ቀን 1885 ዓመተ ምሕረት ታቦቱ ገባ ሲሉ ይገልጣሉ። ታሳስ ሰባት ቀን ቤተክርስቲያኑ ሲተከል የአንኮበር ሚካኤል ቤተክርስቲያን አለቃ የነበሩትና በሊቅነታቸው የታወቁት አለቃ ገብረ ክርስቶስ ዋና አስተባባሪና አሳዳሪ ሆነው በዓሉን አክብረው እዛው በአለቅነት ተሹመው የነበር ቢሆኑም በተሾሙ በ32 ቀናቸው ጥር 9 ቀን 1883 ዓ ም በድንገት ስላረፉ ለአምስት ወራት ቤተክርስቲያኑ በካህናት ባልደረባ በአለቃ አድማሱ ሲጠበቅ ቆይቷል። ከዛም በኋላ አለቃ ወልዲ ያሬድ በአዋጅ ተሾሙ። እኛ አለቃ በአዋጅ የተሾሙ የመጀመሪያው አለቃ ናቸው። የቤተክርስቲያኑ የክብር ስም ደብረ ጽጌ ተብሎ ነበር። በኋላ ግን በ1885 ዓ ም መካነ ሥላሴ ተብሎ ተሰየመ። በጊዜው ስዕሩን የሳሉት አለቃ አስረሳኝ፣ ያገኘው ሰዓሊ አገኘው እንግዳ፣ አቶ እም አላፍ አለቃ መዝሙር ዘዳዊትና ጀርሚኒስ የተባለ ግሪካዊ ነው። ቤተክርስቲያኑ በጊዜው መቶ ጋሻ መሬት ርስትም ነበረው። የታላቁ ካቴድራል የመሰረት ድንጋይ ተጣለው በ1924 ዓመተ ምህረት ሲሆን ስራው ተጀምሮ ሳለ ጣሊያን ሀገራችንን በመውረሩ ምክንያት ለአምስት ዓመት ያህል ስራው ተቋርጦ ቆይቶ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከድል በኋላ ወደ ሀገር ቤት ሲገቡ በ1935 ዓመተ ምህረት ስራው እንደገና ቀጥሎ የቅዳሴ ቤቱ በ1936 ዓመተ ምህረት ተከበረ። ከዛም በኋላ በካቴድራሉ ምእመን እየበዛ በመምጣቱ ምክንያት እንደገና በ1939 ዓ.ም አዲስ ቅጥል ስራ ተጀምሮ የተፈጸመ ቢሆንም ግን አሁንም ለሕዝቡ ሊበቃ ስላልቻለ እንደገና በ1957 ዓ.ም ምርት ህንጻው ተጀምሮ በ1960 ዓ.ም ስራው ተፈጽሞ እር 7 ቀን ቅዳሴ ቤቱ ተከበረ። ከዛም ጣራው ሁለት ጊዜ ሲቀየር፣ የውስጥ ግድግዳው አንድ ጊዜ ቀለሙ ታድሷል። በአሁኑ ትውልድም በካቴድራሉ አስተዳደር አስተባባሪነት በመሐንዲስ ፋሲል ጊዮርጊስ ኢንጂነርስና አርክቴክት በተባለ ድርጅት አማካሪነት በቫርኔሮ ኮንስትራክሽን ስራ ተቋራጭነት በመስከረም 11 2015 ዓመተ ምሕረት በተፈረመ ውል ሕንጻ ቤተ ክርስቲያኑ በሰፊ እድሳት ታድሶ በጥር 6 2017 ዓመተ ምሕረት በብፁዕ ወቅዱስ አቡነ ማቲያስ ፓትርያሪክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖትና ሌሎችም ብፁዓን አበው በተገኙበት ሊመረቅ ችሏል። እስኪ ስለ መንበረ ጸባኦት ቅድስት ሥላሴ ካቴድራል የምታውቁትን ኮመንት አድርጉልኝ። በነገራችን ላይ እነዚህን ታሪኮች እስከና ምንጮቻቸው ማግኘት ከፈለጋችሁ ባዮ ላይ ያለውን የቴሌግራም ቻናሌን እንድትቀላቀሉ ጋብዛለሁ። ይህ ታሪክ ለሌሎች እንዲደርስም ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረጋችሁን እንዳይረሳ። ይመቻችሁ።